አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ሄ ቻናል የተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው፣ አልሐምዱሊላ። ዛሬ ብቻ ያን አይደለሁም፣ እንግዲህ አጋዥ ያለሁኝ ማለት ነው። ውዶች ብዙ ጊዜ ለሳያስፈልግሽ ሻልኮ ምናምን እያላችሁ ነበረ። እንደምታውቁት እኔ ስራ የለኝም፣ እኔና ልጅ የነበር ነው የነበር ነው ያው ዙሮ ሆኖም፣ ዛሬ አንዲት አጋዥ አለችኝ። ከእሷ ጋር ነው ቪዲዮ የምንሰራው ማለት ነው። እስኪ ገና በነገራችን ላይ ገና አንድ ቀኗ ነው፣ አዲስ ናት። እንደ አዲስነቷ ደግሞ ወደ ቪዲዮ ይዣት መጥቻለሁ ማለት ነው ውዶች። ይህ አንዳንድ ጥያቄ እጠይቃታለሁኝ፣ ጠይቃትንም ትመልስልኛለች ማለት ነው። ያ ገና አንድ ቀን ነገ ሁለተኛ ቀኗ ነው። ገና ዛሬ አንድ ቀኗ ነው። ትላንትና ነው የመጣችው። እንደምታውቁት እኔ ያን ያክል ስራ፣ የተካበደች ስራ የለኝም ወይ ቤተሰብ ልጅ ምናምን ከበርከት ያለ የለኝም፣ እኔና ሰብሪና ነን ያም ሆኖ ግን ለምን ሰው እኮ ያስፈልግሻል ምናምን ብላችሁ ለልጅቷ ያላችሁኝ ሰዎች ያላችሁ፣ ያው በዛም መሰረት እንዲሁም ደግሞ ቤቱ ብቻዬን ስለነበርኩኝ ሰው እስከሚመጣ ድረስ ያው ትንሽ እንትን ስለሚል ስለሚከብድ ዛሬ አጋዥ አምጥቻለሁኝ ማለት ነው ውዶቼ። በነገራችን ላይ ራሳችሁን ሆናችሁ ስትኖሩ ስራ ያን ያክል አይከብዳችሁም፣ ስራውን ትሰሩት አላችሁ። ግን ትንሽ ልጅ ጋር ሲሆን አንዳንድ ነገሮች የሚያስቸግሩ ነገሮች ሊኖሩ ይችላሉ እንጂ ከዛ ውጭ ግን ያን ያክል የተካበደ ስራ ኑሮኝ አይደለም ማለት ነው። ግን ስትወጡ ምናምን እንደዛ ያለ አይደለም ውጭ ላይ ደግሞ የብዙውን የውጭ ስራ ነው የሚኖረኝ እንጂ ወደ ውስጥ ያን ያክል አይደለም። ውጭ ላይ ግን ብዙ ጊዜ ቪዲዮ ላይ አሳይቻቸዋለሁ። አንዳንድ የሚሰሩ ስራዎች ስላሉ ያ ያ ትንሽ እንትን ስለሚለኝ ነው እንጂ ያን ያክል የተካበደ ስራ የለኝም ማለት ነው። ተጠይቃ ሳለውኝ አዲስ ናት አበርሳትን ማለት ነው። በነገራችን ላይ ክርስቲያናት አጋዥ ማለት ነው። እንደምታውቁት የሰው ልጅ እምነትን አይደለም የሚደግፈው፣ ጥሩ ከሆነ በእምነቱ ሳይሆን በማንነት የሰው ልጅ ታማኝና ጥሩ የሚሆነው በማንነቱ ነው እንጂ እምነቱ ብቻ ያንን ሰው መልካም ሊያስብለው አይገባም ማለት ነው ማለት ነው። እና እስቲ እኔም ልጅ ልሞክራት ነው ልጀርባት ነው ማለት ነው። ገና አንድ ቀኗ ነው እንሻላ ጥሩ ትሆናለች ብዬ አስባለሁ ማለት ነው። ሽብሬ ዛሬ አንዳንድ ጥያቄ ጠይቅሽ አለው። ገና እንጂ ዛሬ አንድ ቀንሽ ነው አይደል? ከመጣሽ ትላንትና ነው እና ቢያንስ በአንድ ቀን እንዴት አይሽው እንዴት ነው? ያለውን ነገር ነገር ይመስል ታች ድምፅሽን ግን ከፍ እያረግሽ ማለት ነው። አገርሽ የት ነው ሽብሬ ጠይቅሽ። ወዘይት ማርያም የሚባለውን አገር ካወቃችሁት ማለት ነው ግን በነገራችን ላይ አብዛኛውን ወደ ኮምቦልቻ ነው ስራ የሚመጡት ዲሴና ኮምቦልቻ ነው የሚመጡት ማለት ነው ከዛ ትንሽ ከሰሩ በኋላ ደግሞ ብዙዎቹ ወደ በረሃ ነው የሚፈልጉት በረሀ ደግሞ ልብ ያለ ሙቀት ነው ያለው ያ ደግሞ ሲያገኛቸው ተመልሰው ወደዚህ ነው የሚመጡት ምክንያቱም እዛ በጣም ሙቀት አለ ለሰው ማለት ሙቀት ደግሞ ለአንዳንድ ሰው ለሚመቸው ነው እንጂ አንዳንድ ሰው ልብ ህመም አለበት አንዳንድ ኬዝ ላለበት ደግሞ ሙቀቱን አይችሉትም እና ብዙ ልጆች አሁን ወደዛ የመሄድ እንትን ያመራሉ። እዛ ግን ሄደው ይመለሳሉ ማለት ነው። እዛ በእርግጥ የተሻለ ደሞዝ ሊኖር ይችላል። ነገር ግን ሙቀቱና ምቾት የለውም። በጣም አፋር ክልል ወይም ደግሞ በረሃ ላይ ስትሄዱ በጣም ሙቀት አለ። ልክ እኛ ረብ ሀገር ስንሄድ እንደሚያገኝን ሙቀት ማለት ነው። እና በጣም ከባድ ነው ሀገራችንም ላይ እንኳን እዛ ድብለ ኩምቦች አባቅ ማራሱ ሙቀት ናት። አሁን በጣም ሙቀት አለ ያን ያክል እንደ ሌላ ሀገር ወይም እንደ አረብ ሀገራቶች ወይም እንደ አፋር ክልል የተካበደ ብርድን ባይኖርም ነገር ግን ሀገራችን አሁን ላይ ብርድ አለ ማለት ነው። ብዙ ማን ሙቀት አለ ማለት ነው እና ያው ሆኖም ትንሽ ሰራ አድርገው ትንሽ ለወጥ ሲሉ ነው አብዛኛዎቹ ከዚህ ለመሄድ የሚፈልጉት። እሱ አሁን ገና ከገጠር አዲስ ነው የወጣችው ወጥታም ማታቅም። ሁለት ሺህ ስንት ላይ ነው? በእንትኑ በረብሻው አካባቢ ነው ሚኒስትሪን ወስጄ ያቋረጥኩት። አለ ትምህርት ገና ልጅ ናት። ግን ያም ሆኖ ከሀገሯ ወጥታ አታውቅም። አዲስ ነው የወጣችሁ ማለት ነው። አዲስ እንደ መውጣትሽ ግን እንዴት አየሽው? ማለት ሰው ልጅ አሁን አዲስ ስትወጪ፣ ሁላችንም ከሀገር አዲሱ ነሽ ስትወጪ፣ የሆነ ውስጥሽ የሚሰማሽ ነገር፣ የሆነ ፍርሃት ምናምን ሊኖር ይችላል። አንቺ ጋስ እንዴት አየሽ ጎዘሽ ማለት ነው። እውነት ለመናገር ካሜራ ላይ አስገድጃት አይደለም። ቪዲዮ እንሰራለን ተሰሪ ያለሽ ወይ ላስገባሽ ስላት፣ እሺ ችግር የለም ከባድ ጥያቄ ካልሆነ የምትጠይቅኝንም ጥያቄ መልሳለሁ ምናምን አለሱ። እኛ ይዞሽ የሚከብድ የለም ስላት፣ በፍላጎቷ ነው የወጣችሁን እንጂ አስገድጃት ግቢ ምናምን ብያት አይደለም። ራሷን ጠይቂያት። ቪዲዮ ልሰራ ነው ትገቢ ያለሽ ወይ ምናምን ስላት እሺ ችግር የለም ብላይ ነው እንጂ አስገድጀ መግባት አለብሽ ብዬሽ አይደለም። ነው ስጠይቅሽ ችግር የለም እገባለሁ ብለሽ ነው እንጂ እና ቪዲዮ ላይ ግብ ም ብዬ አስገድጀሽ አይደለም። ስለዚህ ችግር የለም ያኔ ቪዲዮ ስንሰራ ብትገብም ችግር የለም ያኔ ቅር አይልሽም። እና በፍላጎቷ ነው ማለት ነው። እንግዲህ ታማኝና ጎበዝ እንደምትሆን ተስፋ አደርጋለሁኝ። ያው ሁላችንም የሰው ሀገርን ወይም ደግሞ ሰው ቤት ሰርተናል አልሀምድሊላሂ። ነገር ግን ታማኝ ሆናል። በተለይ እኛ ውጭ የምንሰራ የምንሰራ ልጅ ብዙ ነገሮች ስናሰልፍን ታማኝ ሆነ አገልግለን ነው ለዚህ ያደረስ ነው። እንሻላ እሷም ጥሩ ልጁ ና፣ እኔም ጋር እንኳ ረጅም ባትሰራ ሌላም ጋር ቢሆን ጥሩ ነገር ሰርታ ከሀገርም ደግሞ ውጭ ሆን የትም ቦታ የምትለወጣለ አድርጋት ማለት ነው። ማለት የሰው ልጅ ጥሩነታችን ነው ከመልካም ወደ መልካም የሚያሸጋግረን ና እንግዲህ ያንን እያልን ከሽብሬ ጋር አብረን እንዘልቃለን ማለት ነው ውዶች ሁላችሁም ዱዓ አድርጉልን እያላችሁበት፣ እናንተንም ለሀገራችሁ ላ በሰላም ያብቃችሁ። ሸር ና ላይክ እያደረጋችሁ አበረታቱን ማለት ነው። ሽብሬ ግን እናንተ ሀገር ማለት አሁን በባለፈው ጊዜ በነገራችን ላይ በአንድ ቀን እውነት ስለምናገር ስጠይቃት ነው ያሳዘነችኝ። ወንድሜ ሞቶብኛል አለኝ እና ትምህርት ስለምን አትማሪም ስላት ትምህርትም የቤተሰብ አትማሪም ምናምን ብለውኝ ነው አለች። ማለት ስራ ስለነበረ ገጠር ላይ የሚሰራም የሚያግዛቸውም ስለሌለ እንዳግዛቸው አለች። አንድ ወንድሜም ደግሞ በዛም ሰዓት በነበረው ረብሻ ሳይሆን ያለበት ሀገር እንደዚህ መሬት ኮንትራት እየተኮናተረ የሰራ ነበር መሰለኝ፣ እንደዛ ነው ያለችው። ከዛ እዛው ገደሉብኝ ወንድሜን ውጣ ብለው እሱም ሳይወጣ ሲቀር እዛው ገደሉት ነው ያልሽኝ አይደል? ማለት የሚሰራው ምንድን ነበረ የሚሰራው? ዝም ብሎ መሬት ምናምን ተከራይቶ እየተከራየ ማለት ነው

ልጅ እንግዲህ ሰርቶ የተለወጡ ሀገሩ ላይ ይኖርልናል እያሉ በሀገራችሁ ላይ ሁላችሁ እንግዲህ ተኮናትሮ ነው የሄደ ሰርቆ ምናምን አይደለም፣ ተኮናትሮ እየሰራ ይህን ያክል ጭካኔ ነው ሀገራችን ላይ ማለት ነው። ታላቅሽ ነው አይደለ? በጣም ከባድ ነው እውነት ለመናገር ማለት ነው። እና ይህን ስት ነግረኝ በጣም ነው ያዘንኩት። በዛ ምክንያትም ማለት በስራ ምክንያትም ቤትም ታትማሪ ማለ ምናምን ስትለኝ፣ ለምን አትማሪ ትምህርትሽን ለምሳ አትማሪ ስላት እስከ ስምንት ነው የተማርኩት። ሚኒስትር እየተፈተኩኝ ከዛ አቋረቁ ነው ማለት ነው። እና አንዳንድ ጊዜ አንዳንዳችን ተማሩ ቤት ተባል እንቢ ብለን አሸንፈን የራሳችንን ባልሆነ ምርጫ የምንመርጠው ነገር አለ ማለት ነው። እኛ ጋ አሁን በትምህርት በኩል አባታችን በጣም የትምህርት ፍላጎት ስላለ ተማሩ ነው የሚለው። ስራ እንኳን እያለ እቅሩና ስራ ስሩ አይለንም። የትምህርት ፍላጎቱ በጣም እንትን ያለ ስለሆነ ትምህርት እንድንማር ነበር የሚፈልገው። ነገር ግን ያም ሆኑ እንደ ፍላው እንደ እሱ እንደመፈለጉ አንዳችንም እንኳ ካተምርን በትምህርት ውጤታማ ሊሆን ነው። እና አባቴ በጣም ለማስተማር ተማሩ ላምላለት በጣም አባቴ መሻላ ነው። አንዳንድ ቤት ቤተሰብ ደግሞ ከአቅማቸውም ለስራ ስራ ምጉጉት የተነሳ ልጆቻቸውን ከትምህርት ቤት ተማሩ ማለት እንትን አይኖራቸውም። ወይ ከአቅም ጉዳይ ሊሆን ይችላል፣ ወይም ደግሞ ስራ የሚያግዛቸው ከሌለ እንደዚህ አይነቶች ምክንያቶች ከትምህርት ይቋረጣሉ ማለት ነው እና ብቻ ያው ፈጣሪ የተሻለውን እንጀራ ይስጣት እሷም ተለውጣ ቤተሰቦቿንም የምትለውጣ አላህ ያድርጋት ማለት ነው የተሻለው ቦታ ላይ ንደርሳ ሰርታ እነሱን የምትለውጥ እና ራሷ የምትለውጥ አላህ አድርጋት ማለት ነው ግን ከአንቺ በታች ሌላ ቤተሰብ እህታለሽ አንቺ ብቻ ነሽ ከእኔ በላይ ሁለት እህቶ ያሉ ታላላቆች ማለት ነው እነሱ ዛው ናቸው እሱም ሲገሉ እጃ ምቷዋት አንድ እጇ አብራው ነበር እንደምትኖረው ኖረው አብራው ነበር እ ተመልካቱ እንግዲህ፣ እህቷም አንድ እጀ አንድ እጇ ተቆርጧል። አንድ ነው የምትለው ማለት ነው። በጣም ከባድ ነው ደግሞ ወልደያ ብቻ ያሳዝናል። ልሀገራችን ላይ ይህን ያክል ጨካኝ መሆን አሁን እሷ ቤተሰብ ቀበሌው ቤት ሰርቶ እዛው፣ ማለት ወደ እዚህ ለመምጣት ብለሽ ግን፣ አገሩ ማን ነበር የሚባለው? ቴፕ የሚባለው አሁን ይሄ ሁሉ የሚፈጠረው ቴፕ የሚባል አገር ነው ማለት ነው። እንግዲህ አስቡ፣ እህቷንም እጇን ቆርጠዋታል። ወንድሟን ሲበሉ ነው እንግዲህ እጇን እህቷንም የቆረጡት። አብረው ነበር መሰለኝ የሚኖሩት እና በጣም ከባድ ነው። እዛው ቀበሌው ነው እንደታለ ቤት ሲሰራላቸው

ስለማይቻል ዞን ዞን፣ አሁን እሷ እንትን ስትል፣ ግን ሄዳችሁ አይታችዋታል? ያው ቁጥር ቢለው ትራፊክ ይተራል። ቤተሰብም አላያትም። እናትም አባትሽ አ ዝሬ ሞቶ ፊት ነው ከእነሱ በፊት ከባድ ነው። ወላሂ ከባድ ነው። በጣም ከባድ ነው። እንጃ እነትሽ አሉ። እናንተ ሂድሽ ለማየት አልቻልሽም? እንትናን እህትሽን በጣም እና ማነው እሺ የሚከታተላት? ለምሳሌ አሁን የሆነ እሷን እንትን ማለት ሴት ልጅ ናት እና ብዙ የሚያስፈልጋት ነገር ሊኖር ይችላል። ያንያንን ማን ነው እንትን የሚላት፣ ታሪት የሚያደርግ ነው የራሱ እዛ ብዙ አመት ስለኖሩ ቢያንስ አስራ አራት አመት ወደ ሀያ አመት ሆናቸው እዛ ከገቡ እዛ ከገቡ ወደ ሀያ አመት ምናምን ስለሆነ ሆናቸው ብዙ ስለቆዩ ያው ማህበረሰቡ ጋር ባንዴ እንዲያገቡ ነው ማለት ነው። ደሞ የዛ ማህበረሰቡ ተገጠር እየወጣ ዘንት ነው የሚሰራው ነው ሁሉም የሚረዳ የደ ልክ እንደ ማህበረሰብ የእናንተ ሀገር ሰው ማለዛ ባንዴ የገጠር ሰው ማለት ነው። የገጠር ሰው አብዛኛው ብር ለማግኘት እያለ ብን ሆኑ ነው እዛ ነው የሚሰራው።

ገጠር ያለውን እንትን እየረዳናት ከዛ እዛ ነው የምትኖረው። ወላሂ በጣም ነው የሚያሳዝነው። የተንቢ ነው ምናምን ቢባል አገር እኔ እስካሁን ድረስ እውነት ለመናገር በስም ነው እንጂ እንደዚህ ሰውም ውጡ እየተባለ በመገደሉ አላቅም ነበር። የሚገርማቸው ነገር ግን አገሩንም አላቀውም ሩቅ ይሁን ቅርቡ። ሁለተኛው ደግሞ ሲባልም ነው እንጂ የምሰማው፣ እንደዚህ ጠለቅ ብዬ ስለ ሀገሩ ራሱ አላቅም ነበረ። ይኸው እሷ ስት ስትና የሰማሁት ማለት ነው። በጣም የሚያሳዝን ነው ያለሁ። በጣም የሚገርም ነው። አንዳንዴ ሳይኖራችሁ የሆነ ነገር ሳይኖራችሁ ለእህትም ለወንድም የማደርሱበት እንትናለ። አሁን እነሱ ከርቀቱም አንጻር እህቷ እጇ ተቆርጦ ወንድምሽም እዛው መጥቷል ተቀበረም ሩቅ እኮ ነው። ቲቪ ማለት ልጅም ማለት በአንድ ሳምንት ምናምን ይፈጅብሻል ለመድረስ ማለት ታረፈከ እዛ ትኬት እየተቆረጠ እየታደረ ትኬት እየተቆረጠ እየታደረ ትኬት እየተቆረጠ እየታደረ ስለሆነ እስማ እሮብ ስለሆነ እነሱ ራሱ ፋዘር ሲሞት መጣ አቀበሩት። ለምኑም ለምኑም ማለት ነው ከባድ ርቁ ነው ማለት ነው ኔ ከምቢ